የሰው ልጅ እልፈት በጣም ያሳዝናል። በተለይ ባልተጠበቀ ጊዜና ሰዓት ኮሪያ ሰፈር በጣም አዘናለች። ይህን የመሰለ ወጣት ጳውሎስ ሙላት ትላንት መያዝ 182817 ሰዓት ላይ ጠዋት ለስራ እህቱን ተሰናብቶ ጓደኞቹን ስምንት ሰዓት እንገናኝ ብሎ እንደወጣ ስራ ላይ ትንሽ ወጋኝ ብሎ ሆስፒታል ሲደርስ ህይወቱ አለፈ ተብሎ የምሳሳለት እህቱ ጋር ተደውሎ ተነገራት። እጅግ የሚያሳዝነው ወጣቱ ጳውሎስ ሰው ቀና ቀና ብሎ የማያይ ሰላምተኛ፣ ልታይ ልታይ የማይል መልከ መልካም ወጣት እንዲህ ባጭሩ ዝቀጭ አያሳዝንም ወይ? አንድ ቀን ታሞ ቢሆን ዋሰት ነው ቢሆን አይቆጨንም። የሰፈራችን ድምቀት ነበር። ይኸው ቀብሩን ፈጽመን እየተመለስን ነው። ለቤተሰቦቹ ለጓደኞቹ መጽናናትን እንመኛለን፣ በማለትም የመረጃ ምንጮቻችን ገልጾልናል። እጅግ ያሳዝናል። በጣም በጣም ልብ የምነካ በሙዚቃ መሳሪያ በተለይ በድራም ተወዳጅነት እያተረፈ የመጣ ወጣት እንደነበረ ና ህልፈቱ እጅግ አሳዛኝ እንደሆነ ጭምርም ነው። በጣም ልብ ነካል። ባልተጠበቀ ጊዜ ና ሰዓት ከዚህ በፊት ታሞም ብዙም ታሞ እንደማያቅ ጭምርም ነው ጓደኞቹም የገለጹ ያሉት። እጅግ ልብ ነካል ሰው እንደወጣ ስቀር በጣም ልብ ነካል በማለት ነው በርካቶቹ የገለጹ ያሉት። የሰው ህይወት ህልፈት በምን ጊዜ እንደሆነ አይታወቅም። ሰው መልካሙ ቀና ቀና ው ሰርቶ ቢያልፍ ቀና ቀና ሰርቶ ቢያልፍ የተሻለ ይሆናል። እጅግ አሳዛኝ ነው። ከሚዲያችንም መጽናናቱን እንመኛለን ለቤተሰቦቹ። ሚኪ ነኝ ከሚኪታቦንም ኮይንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።